ኤፍራታ ገኒ እናቷ እንደሆነች ታውቃለች። ያወቀችበት መንገድ ጥሩ ባይሆንም ምክንያቱም ያወቀችበት መንገድ በጣም የሚያስጠላ ነው። ምንድን ነው ተደብቃ ነበረ። እናም እናቷን ለገኒ መናገር አለብን። እባክሽን ገኒ እስካሁን ድረስም መደበቄ በጣም እና በተኛውበት በህልሜ ለምንድነው የደበከኝ? አንተ አስመሳይ አንዛ እንዴት ቤተሰቦች ንፈልገ አገናኝሻ ውስጥ ላይ ነበር አደለም እያለች ነበረ። እና ስለዚህ መናገር አለብን። ከሰማች የበለጠ ትጠላኛለች። እባክሽን ማወቅ አለባት ከዚህ በላይ መደበቅ አልችልም ብሎ ሲላት እዋክ ልጄ ተረጋጋችን ኤፍራታ። መጨረሻ ማየት የናፈቀን ሁላችንም ነን እና ዛሬም ቀጣይ ክፍል ይለቀቃል ማለት ነው። እስኪ እናንተም አሳባችሁን ምን ይፈጠራል የሚለውን ኮሜንት ላይ አስቀምጡ ማለት ነው። ኤፍራታ ተደብቃ ናታን ሲነግራት ለገኒ እንግዲህ ከዚህም በፊት በህልሙ እንደሆነ ናየ ነው። እናም አሁን ላይ ግን በውኑ ተነስቶ ገኒን፣ አሁን በኋላ ግን እኔ ምንም ነገር መደበቅ አልችልም። አሁን ላይ በቃ እነግራታለሁ ስለዚህ ብሎ አሁን ላይ መናገር የለብም። እዋክል ልጄ፣ ትንሽ ታገሰኝ። አሁን ላይ ብትነግራት፣ እዚህ ላይ ደግሞ ተጨምሮ በጣም ትጎዳብኛለች። አሁን ራሱ አታያትም እንደተጎዳች በላም ስትለምነው ነበር። ነገር ግን ይሄን ነገር በቃ አልተውም። ራስ ወዳድነ ስትለኝ ነው ያየዋት። ስለዚህ መስማት አለባት ሁሉንም ነገር ይላል ማለት ነው። ይህ ሁሉ ሲናገር ገኔ ማለትም ኤፍራታ ተደብቃ እየሰማች ነበር ማለት ነው። እናም በቃ ዳኪ ወንድሟ እንደሆነ ገኒ እናቷ እንደሆነ እንደደበኳ ስታውቅ ምን አይነት ስሜት እንደሚሰማት እኔን ትጠላኛለች፣ እኔን እራስ ወዳድ ነው የምትለኝ ብሎ ሲላተም ነበር እየሰማችው ማለት ነው። እናም ኤፍራታ በጣም ይህን ነገር መቋቋም አቅቷት እያለቀሰች እና እንዲሁም ደግሞ ልትወርቅ እየተንገዳገደች ነበር ማለት ነው። እንግዲህ ፎቶን ከፊት ለፊት እንዳስገባውላችሁ ማለት ነው። በዚህ መልኩ ነበር ስብር ብላ በጣም ለመናገር አሳዘነች። በዚ መልኩ አልነበረም። መስማት ደግሞ ገድዮ የመጣው ይመጣል ብላ ትላታለች ማለት ነው። ምንም አላደረገም። እኔ ራሴ የፈለጌ ነው። ገንዬ አንቺ ከዚህ ጣልቃ አትግቢ። ከጣገቢውንሽ ደግፊኝ። በህይወቴ ደስተኛ እንዲሆን አግዢኝ። አሁን ሁሉም ሰው ያፌትን ስለመረጥኩ እርቆኛል። አንቺም እንደነሱ አትራቂኝ። ከጎኔ ሁኚ እና አግዢኝ ስትላትም ትለምናታለች ገኒም እንግዲህ ምን ይደረጋል? እኔ የምፈልገው ያንቺን ደስታ ነው ብላ ታቅፋታለች ማለት ነው። እንግዲህ ያው ግዴታ ሳትወድ በግዳ ገኒም ተስማምታለች ማለት ነው። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ሌ ጣናናችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁ ምህት ወንድሞች ክልብ ነው ማመሰግነው ውድ ቤተሰቦች፣ ዛሬ በአዲስ ቪዲዮ መጥቻለሁ። ሀረግ ድራማ ቀጣይ ክፍል እየላችሁ መጥቻለሁ። ሁላችንም በጉጉት የምንጠብቀው የፍራታ መጨረሻ ማየት የናፈቀን ሁላችንም ነን እና ዛሬም ቀጣይ ክፍል ይለቀቃል ማለት ነው። እስኪ እና እናንተም አሳባችሁን ምን ይፈጠራል የሚለውን ኮሜንት ላይ አስቀምጡ ማለት ነው። ኤፍራታ ተደብቃች ማለት ነው። በጣም ትደነግጥና፣ ኤፉዬ ከማን እየሸሸሽ ነው? ወይንስ ደግሞ ማንን ለማዳን ነው እንደዚህ የምትሆኝው? እና አንቺን በደንብ ነማቅሽ እኔ እኔ ከምንም አደብቅኝም ብላ ትላታለች ማለት ነው። አይ አታቅኝም። ለምሳሌ እሁድ ቀጣይ ሰርጌ ነው፣ ያፌትላገባው ነው ትላታለች እኔም በጣም ትደነግጠና ትላለች ማለት ያፌትን ላገበውናል ሺ ኤፍዬ ነገርኛ ገኒም እያለቀሰች ገኒ ውሸቴን ነው ያፌትን አላገበውም ብለሽ በይኝ እያለች ትነግራ ላይ ግን እሷ ግን ምንም ነገር ልትመልስላት አልቻለችም። ክሽን ኤፍዬ ስቀልድ ነው ውሸቴን ነው በይኝ እያለች ስትጠይቃትኝ እሷ ግን እንደምቀልደው አዎ የፌት ላገበው ነው። እሱን ደግሞ ባገበው የተሻለ ህይወት እኖራለው ህይወቴም ያማረ ይሆናል ብላ ትለታለች ማለት ነው። ይሄና ላምንም እባክሽ ባክሽ ልጅ እባክሽ ልለምንሽ እያለች ገኒ ተንበርካ መለመን ጀመረችሽን። ድጋሚ እንዲጎዳሽ አትፍቀጅለት እያለቻትኝ፣ በጣም ስታለቅስ ኤፍራታም አሳዘነቻትና ገኒ እባክሽን እኔ በጣም ነው የምወድሽ ያው ጽዮን ምንም ባለፈው ጊዜ ያለች ነገር ቢኖርም በሱ ብጠራጠርም ግን እኔ በጣም ነው የማከብርሽ። ለእኔ ብለሽ አታልቅሽ። ሁሉም ነገር ያለቀ ነው። ምንም ቢፈጠር ይሄ ነገር የሚቀየር ነገር አይደለም። ሁሉም ምን ብሎ አስፈራርቶች ነው? ማን ንገልብሻለው አለሽ? ነገሪ ልጄ። እኔ ራሴንም ሰውቼ ቢሆን መረጃውን አጠፋልሻለሁ። ወይንም ደግሞ ገድዮ የመጣው ይመጣል ብላ ትላታለች ማለት ነው። ምንም አላደረገም፣ እኔው ራሴ ፈልጌ ነው ገንዬ። አንቺ ከዚህ ጣልቃ አትግቢ፣ ከታገቢውንሽ፣ ደግፊኝ በህይወቴ ደስተኛ እንደሆን አግዥኝ። አሁን ሁሉም ሰው ያፌትን ስለመረጥኩ እርቆኛል። አንቺም እንደነሱ አትራቂኝ፣ ከጎኔ ሁኚ እና አግዥኝ ስትላትም ትለምናታለች ገኒም እንግዲህ ምን ይደረጋል? እኔ የምፈልገው ያንቺን ደስታ ነው ብላ ታቅፋታለች ማለት ነው። እንግዲህ ያው ግዴታ ሳትወድ በግዳ ግን ተስማምታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል የቤተሰቦች እንደናችሁ ሊ ጣናናችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ የሆናችሁ እህት ወንድሞች ከልብ ለማመሰግን ነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ሀረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት የምንጠብቀው የፍራታ መጨረሻ ማየት የናፈቀን ሁላችንም ነን እና ዛሬም ቀጣይ ክፍል ይለቀቃል ማለት ነው። እስኪ እናንተም ሀሳባችሁን ምን ይፈጠራል የሚለውን ኮሜንት ላይ አስቀምጡ ማለት ነው። ኤፍራታ ተደብቃ እናታን ሲነግራት ለገኒ እንግዲህ ከዚህም በፊት በህልሙ እንደሆነ እያየነው እናም፣ አሁን ላይ ግን በውኑ ተነስቶ ገኒን አሁን በኋላ ግን እኔም ምንም ነገር መደበቅ አልችልም፣ አሁን ላይ በቃ እነግራታለውኝ ስለዚህ ብሎ ሲላትኝ አሁን ላይ መናገር የለብም፣ እባክህ ልጄ ትንሽ ታገሰኝ። አሁን ላይ ብትነግራት፣ እዚህ ላይ ደግሞ ተጨምሮ በጣም ትጎዳብኛለች። አሁን ራሱ አታያት ምን እንደተጎዳች? በላም ስትለምነው ነበር። ነገር ግን ይሄን ነገር በቃ አልተውም፣ ራስ ወዳድነ ስትለኝ ነው ያየዋት። ስለዚህ መስማት አለባት ሁሉንም ነገር ይላል ማለት ነው። ይሄ ሁሉ ሲናገር ገኔ ማለትም ኤፍራታ ተደብቃ እየሰማች ነበር ማለት ነው። እናም በቃ ዳኪ ወንድሟ እንደሆነ ገኒ እናቷ እንደሆነ እንደደበቅኳት ስታውቅ ምን አይነት ስሜት እንደሚሰማት እኔን ትጠላኛለች እኔን እራስ ወዳድ ነው የምትለኝ ብሎ ሲላተም ነበር እየሰማች ማለት ነው። እናም ኤፍራታ በጣም ይሄን ነገር መቋቋም አቅቷት እያለቀሰች እና እንዲሁም ደግሞ ልትወርቅ እየተንገዳገደች ነበር ማለት ነው። እንግዲህ ፎቶን ከፊት ለፊት እንዳስገባውላችሁ ማለት ነው። በዚህ መልኩ ነበር ስብር ብላ በጣም አሳዘ ለማለት ለመናገር አሳዘነች ኤፍራታ። በዚህ መልኩ አልነበረም መስማት የነበረባት ማለት ነው። በስነስርዓት ነበር መስማት የነበረባት ማለትም። አሁን ግን ለኤፍራታ ብላ ብዙ ዋጋ እየከፈለች እንዲሁም ዝቅ ብላ የቤት ሰራተኛ ሆና እየሰራችም ነበረ። እናም ብዙም አልተዋቻትም አልጣለቻትም ማለት ነው። ነገር ግን እስከ ዛሬ ስታለቅስ እናት የለኝም አባት የለኝም ወገን የለኝም እያለች ብቸኛ ነኝ እንዲሁም ደግሞ በቤዛ ዝረቤስ እየተባለች ስትሰደብ እንደነበር ሁላችን እናውቃለን። በዛ ሰዓት ግን ገኒ ነበረባት በዛ ሰዓት ተናግራ የሆነ ይሆን ነበር ማለት ነው። እና እንትን የሚላት ይሄ ነው እንጂ ሌላ ምንም ነገር ያደረገችው ነገር የለም ማለት ነው። እንግዲህ ኤፍራታ ዛሬ እውነት በጉጉት ሁላችንም ነው የምንጠብቀው፣ ምን እንደሚፈጠርም እናንተም እንግዲህ አሳባቸውን ኮሜንት ላይ ያስቀምጡ ማለት ነው። ያው ኤፍራታ እንደተስማማችና ምንም ነገር መቀየር እንደማይችል ያፊትን ግዴታ ማግባት እንዳለባት ነው ለገኔ ነገርቻት ማለት ነው። እናም እባክሽን ከጎኔ ሆነሽ አግዢኝ፣ ሁሉም ሰው ያፊትን ላገበው እንደሆነ ሲያቁ ርቀውኛል፣ እና ብቸኛ ነ እና እንደስከዛሬው ከጎኔ ሆነሽ አግዢኝ ስትላትን ነበር ማለት ነው። እሷም ያው ግዴታ እንግዲህ ግድ ነው ካልሽ ምንም ማድረግ አይቻልም። እናም አይዞሽ፣ እኔ ያንቺን ደስታ ነው የምፈልገው ብላ ስታቅፋትም ነበር ማለት ነው። ከንም በር ላይ ደብሮት ውጭ በጨለማ ተቀምጦ እያለ ጽዮን ትመጣና ወንድሜ ግንደና